ደስታዬን የማካፍሎት፣ ምስጢሬን የማውጋዎት፣ ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ አንድ ጓደኝን ጠርጭ። የአንቺን ህይወትን ያውቃለሁ፣ የእኔን ህይወት አንቺ ታውቂያለሽ እኔ እኮ የትም ሂጅ፣ እንዲህ እንዲህ ችግር አለብኝ ብይ፣ ለቤተሰብ እንኳን መናገር አልችልም። የሆነ ነገር አድርጊ፣ የሆነ ነገር በይ። አንቺ ከኔ ትሻለሽ፣ ቢያንስ በዚህ ህይወት ውስጥ ብዙ ነገር አሳልፈሻል። ምንድን ነው ማድረግ ያለብኝ? ለምን ዝም ብለሽ ታኛለሽ? አልኳት። በቃ በጣም አዝኝ ማለት ነው፣ ግራ ተጋባች። እሷም ሰርታ ለምግብ ነው፣ ሰርታ ለልብስ ነው፣ እኔን ልትረዳኝ አችልም። አንድ ነገር ልንገርሻለች፣ ለአንቺ ስለ እኔ። ከዚህ እንውጣና ሌላ ቦታ እንጀምር ሌላ ቦታ ከዚህ ሄደን ቀጥታ ቢዝነስ ሸዘር ያለች አንድ ነገር የለኝም ዘመድ የለኝም ወዲህ ትሄዳለሁ ስለዚህ በቃ ራሴን ለማሳመን እጅግ እጥር ጀመር ቢዝነስ ሰርቼ ምን ሲሉ ስራ ድር የመጣው ዛሬ ስራ አግኝቻለሁ እንዲህ ሲሉ በጣም በቃ እናድዳለሁ ለምንድ ነው ስራ የሚባለው ይሄ ስራ ነው እንዴ ስራ እኮ አይደለም ራስን መሸጥ ስጋን መሸጥ ስራ ነው እንዴ እንደዚህ እል ነበር እና ለካ ምንም ማድረግ ስላልቻሉ ነው ስራ ነው ብለው ራሳቸውን ያሳመኑት። ስራ እንዳልሆነ ያውቁታል። እንደዚህ አይነት የተመሳሳይ ችግር ስላለ ነው ራሴን እንዲያልኩ ማሳመን ጀመርኩ። ለማንኛውም ከዚህ ልውጣ፣ ጓደኛዬን መምረሳበት አጋጣሚ ሊኖር ይችላል። እሱንም ከረሳሁት ወይ የተሻለ ስራዬን በአግባቡ ሠራ ይሆናል እያልኩ ማሰብ ጀመርኩኝ። ከዛ እሷ በቃ ለእኔ ስትል ነው እንደዚያ የሆነችው ይዛኝ ወጣች። ሌላ ሰፈር ነው ሌላ ሆቴል ይዛኝ ሄደች። ገባን። እዚያም በደሞዝ ተነጋግረን የገባሁት መቶ ሀያ ብር ነው። መስተንግዶ አስር ሰዓት ነው የምገባው። እሷ አንድ ሰዓት ነው የምገባው። ቢዝነስ ብቻ ነው የምሰራው እና በቃ ይሄ መስተንግዶ የምትይው ነገር እዚህ ሆቴል ውስጥ አያዋጣሽም። እንዴት ይኖራል እስኪ ንገሪኝ። ምግብ ሆኖ ነው እንዴት አድርገሽ ነው የምትኖሪው? አንቺ እድሜ የዘላለምሽ እኮ እዚያ ትኖሪ ግዴታ። አንዴ ወጥተሻል፣ የመጀመሪያው ማንነትሽ የለም። ሌላ ሰው ሁኝ። እማትለምጁ ነገር የለም፣ ትለምጇለሽ። አንድ ቀን ከሰራሽ ልብስ ትገዣለሽ። አንድ ቀን ከሰራሽ ጫማ ትገዣለሽ። ከዛ ደግሞ እየልብሽ እየተቀየርሽ በመጣሽ ቁጥር ብር ታገኛለሽ። ብርሽን አጠራቅመሽ በእንደዚህ አይነት ሁኔታ ከዚህ ህይወት መውጣት ነው እንጂ አለበለዚያ በዚህ ደሞዝ ሰርተሽ እዚህ ቤት ውስጥ እድሜ ዘላለምሽን ትኖሪያለሽ እንጂ አትወጭ። ከዚህ ውጭ እኔ መከርኩሽ፣ መክሬሻለሁ። በቃ መጀመር አለብሽ አለችኝ። ሳስበው ይጨንቀኛል። ከሶች ገይ የሄድኩ መተኘት ብር ተቀብሎ በቃ ግራ ያገባል። እንዴት ለምን እንዴት ለምደዋለሁ? በቃ አወጣለሁ፣ አወርዳለሁ፣ አስባለሁ። አንድ ቀን ከዛ በቃ በግድ መጀመር በቃ አንቺ እንደዚህ ጎስኩላሽ እኔ ማየት አልፈልግም። ክፍለ ሀገር እህቶችም እኮ የሚያውቁት ነገር የለም። ምንድን ነው የምለው? የት ያዩሻል እነሱ? እዚህ መጥተው ያዩሻል የራሳቸው ጉዳይ ነው። እባክሽ አንቺ እኮ ዛሬ የራስሽ ማንነት ነው እዚህ ጋ ያኖረሽ። እነሱ ስለ አንቺ ይኖራሉ እንዴ? ስለ ራስሽ የምትኖሪ አንቺ ነሽ። ዝም ብለሽ በቃ ጀምሪ ብላ ሱሪ ያለበሰችኝ፣ ራቆቱ የሆነው ቦዲ ያለበሰችኝ ስኩል ቀባችኝ። እኔ ከዛ በፊት ተኩዬም ተቀብቼ ምንም አላቅም። ዝም ብዬ ታጥቤ ብቻ መግባት ነው። ይዘልት ከሷ ፓውደር ቀብታኝ ጸጉር ቀጣጠለችልኝ በጄ ለጥፋኝ ምናምን በቃ አሳምራኝ ሌላ ሰው አድርገችኝ። ራሴን በመስታወት ሳይ ማ ማመን አልችልም። ቀያይራኝ ማለት ነው። ከዛ በቃ ልክ እንደዚህ ተቀያይሬ የሆነ ሰውዬ ጠራኝ። እንደገባው ማለት ነው። ስንት ነው የምትወጭ ቁጭ አድርጎኝ ለስላሳ እየጠጣው ነበረና ቁጭ እንዳለ ሱ ነው የተነስቼ እጅ ለሷ ነገርኳት። እንደዚህ ያለኝ እኮ አልኳት። ጊዜያዊ ካሉሽ ሁለት መቶ ብር ባያቸው። ዝም ብለሽ እንዲ ዝም ብለሽ እንዳትውጭ፣ በትንንሽ ብር እንዳትውጭ፣ እንዲ እንዲ ቆይተሽማ ዝም ብለሽ ባርባ ብር እንዳትጅ፣ ደህና ደህና ብር ጥሬ አለችኝ። ሶስት መቶ ብር አልኩትና በቃ አእምሮዬ ግን የሚያስበው ሄጂ እንዴት ነው የማደረገው? ከእሱ ጋር እንዴት ነው የምታኘው? ሰውነት ይንቀጠቀጣል። ሶስት መቶ ብር ስለው መውጫ እንደሚቆረጥ ያውቃሉ ሰዎቹም እና ከነ መውጫውን ስለኝ አዋዋልኩት ከሱ ሶስት መቶ ሀያ ብር ጨምሮ ሀያ ብር ጨምሮ የመውጫውንም ብር ሰጠኝ። እና ስሰጣት ወይኔ የተባረከ ነው ይህስ እንደው ምናምን አለች። በቃ ሂጂ ያለችኝ ሶስት መቶ ብሩ ለሷ ስጠዋት መውጫ ሀያ ብር ቆርጭ ሄድኩ ከሰውዬው ጋር ሄጂ እና በጣም ተጨነኩ። በቃ ግንኙነት ሲያደርግ ራሱ ሲነካኝ ራሱ አስጣለኝ። ሰውነቱ ሌላ ነገር መስሎት ተሰማኝ። በጣም ነው የሚከብደው፣ ግን ማለምደውን ነገር እንዴት ልለምድ እችላለሁ ወደፊት? አሁን ዛሬ ከሱ ጋር አድርኩኝ፣ ነገም ደግሞ ከሌላ ሰው ጋር። እጅግ ራሴን እንደጣልኩት ያክል በቃ ማንነቴን ሁሉ እንደጣልኩት የዚያን ያክል ተሰማኝ ራሴን በቃ እንዳቆሸሽኩት ከምንም በታች እንደሆንኩ ተሰማኝ። ግንኙነት ሲያደርግ ራሱን እያለቀስኩ ነው። ምን ሆነሽ ነው? አስቀይሜሻለሁ? ምን አደረግኩሽ? አለኝ። ከዛ እኔ ለመጀመሪያ ቀን ገና ዛሬ መጀመሪያ ነው ሰርቼ አላቅም። አልከፍልም ብለህ ጥላኝ እንድትሄድ ነበር ሶስት መቶ ብር ያልኩህ እንጂ ትሰጠኛለህ ብዬ አላሰብኩም። ከዛ እሱም አረጋጋኝ። አይዞሽ በቃ ምናምን አለኝ ግን ለሌላ ጊዜ ከሰው ጋር እንዳትጣይ በእንደዚህ አይነት ሁኔታ ሌሎች ሰዎች ብር ከፈልንሽ ብለው ሊጣሉሽ ይችላሉ። አምነሽበት መጀመሪያ ራስሽን አሳመኛለኝ። አልብልዛ ግን እኔ ችግር ስለገባኝ እኔም ሴት እህቶች ስላሉኝ እህቶችን ያስታወስኩት ባንቼ የመጣ ስለዚህ አሁን ሌሎች ሰዎች ደግሞ እንደኔ የማያስቡ ሊያጋጥሙሽ ስለሚችል ወደፊት ስትሄጂ ራስን አረጋግተሽ አምነሽበት ይቻለኝ ሳታምኝበት እንዳትወጪ፣ እኔ ምንም አላስቸግርሽም አለኝ። ብዙም ሳያስቸግረኝ አንድ ጊዜ ብቻ አድርገን በቃ። ማንም ከቤተሰቦችን ውስጥ ዘመድ ከዘመድ እንግዲህ ከሁሉም እንደዚህ አይነት ነገር ምን እንደሚደረግ የሚያውቁት ጉዳይ የለም። እንደገና እህቶቼ የእኔ ታናናሽ እህቶች አሉ፣ እነሱ ይህን ነገር አያውቁ። እነሱን አሰብኳቸው እኔ እዚህ ጋ እንደዚህ በዝሙት ዝሙትም በቃ ከባድ የሆነ ነገር ሳደርግ ወንጀል የሰራሁ ያክል ተሰማኝ። እና እነሱ አሁን እኔን አያዩም፣ እኔን መኖሬን ያስቡ ይሆን ባያስቡኝ ይሻላል ብዬ ብዬ እንደዚ አይነት ስራ ሰራሁ። መጨረሻ እንደዚህ የወረደ ህይወት ውስጥ ገብቼ ነው በቃ የምኖረው። እንደዚህ እያልኩ አለቅሳለሁ። እምባዬ በጣም እየፈሰሰ ነው። ይዞኝ ሄዶ አንድ ቀን ያወቀኝ ዝም ብሎ መሳሰብ ምን ማለት ነው? በቃ የሆነ ስሜታቸው ሁሉ ያናደኛል። ለራሳቸው ብቻ ስለሚያስቡ ከአንድ ሰው ጋር ቢሆን እኮ ደስ ብሎኝ አደርጋለሁ። ዛሬ ሌላ ሰው፣ ነገ ሌላ ሰው፣ ከተለያየ ሰው ጋር ሁሉ ሲናከካ ሰውነት ይህኔ ያስጣላል። ክፉ እንደሰራው መጥፎ ስራ መሆኑን ነው የሚያስታውሰኝ። ግድ መነካካት አይቻልም አይባልም። ግንኙነት በሚደረግ ሰዓት ሊነካካ ይችላል። ግን መጀመሪያ አስቀድሞ ሰውነቴን ከነካኩኝ ምናምን እንዲካረገኝ አለቀ በቃ። ቢጃማ ይዛለሁ፣ ቢጃማ ለብሺ ሰውነታቸው ከሰውነቴ ጋር እንዳይነካካ አድርጌ ነው የምተኘ። አንዳንዶች በጣም ይገርማቸዋል። ለምንድን ምን ማለት ነው እንደዚህ ላ እንዲህ እኔ ሚስት ነኝ እንዴ? ከሚስት ጋር ነው እንደፈለግክ መሆን ያለብህ። እኔ እኮ ዚህ ጋር ስራ ብዬ ነው እንጂ የተቀመጥኩት ከአንተ ጋር ልተሻሻ አይደለም አንዳንዶች ያንቺ ደግሞ አንቺ እስከበድ ያለ ነው ይላሉ። አንዳንዶች ደግሞ ችግር የለም ይላሉ። አንዳንዶችም ደግሞ በዚሁ ልክ ደግሞ ልክ እኔ እንደምፈልገው የአይነት ባህሪ ያላቸው ሰዎች አሉ። ዝም ብሎ ግንኙነት ብቻ አድርገው ምንም ሳይነኩም እርቀው ወደላብቻቸው የሚታኙ ልክ ደግሞ ማድረግ ከፈለጉም ተነስተው አድርገው እንደገና የሚታኙ እጅግ የሚያማረር ነገር ያላቸው ሰዎች አሉ። እንድማረር የሚያደርገኝ ልክ እንደ እንስሳ የሚያስቡኝ ሰው እንደ ሰውነቱ ሁሉም አግባብ አለው ለሚደረገው ነገር። ግዴታ ግንኙነትም ቢሆን ህገ ወጥ የሆነ ነገር መደረግ የለበትም። ቀን ፊልም አይተው መጥተው ልክ በፊልም ያዩትን ነገር እዚህ ጋር መጥተው እኔን እንደዛ ካልሆንሽ ብለው የሚጠይቁት ጥያቄ አለ። ስልካቸው ላይ ፊልሙን ይዘው መጥተው ሁሉ ሲል እንደዚህ ታደረግልኛለሽ፣ እንደዚህ ትሆኝልኛለሽ ፊልሙን እያሳየኝ ማለት ነው። ይሄ አማረኛል። በቃ እኔን ከምን አንጻር ነው ያሰቡኝ ለምን እንደዚህ አይነት ህይወት ውስጥ ገባሁ? የእኔ እድል ግን ምን አይነት እድል ነው ላለሁ። ውስጤ ሳይቀበለው ይህን ስራ ሰራለሁ። እንደገና ደግሞ ይህን ስራም ሰርቼ ማድረግ የሌለብኝን ነገር አደርጋለሁ። በቃ አዝናለሁ በራሴ። እንደገና ደግሞ ለምን ወደዚህ ህይወት ገባሽ፣ ለምን እንዲሆሽ እስጥልት ያደርገኛል። እንደዚህ አይነት ነገር ሲጠይቁኝ ነ ለእኔ ለህይወቴ ለውጥ የሚያመጣ ነገር እንኳን አንድ ጠቃሚ ምክር እንኳን አለ የሚመክሩኝ ይህን ሁሉ ከ ጠይቁ ጠይቁና ገንዘብ እንኳን እንዴት ማስቀመጥ እንዳለብኝ የማይነግሩኝ አስለፍልፈው አስለፍልፈው ዝም ይላሉ። እየቆየው ስመጣ ከዘብ ገና ጥያቄ ሲጠይቁኝ ስለ ራስ ስለመጣበት ነገር ብቻ አዋረኝ ስለ እኔ ህይወት አጠይቀኝ እላለሁ። ሴተኛ አዳሪ የሚለው ስም በጣም ያስጠላኛል። ተመችቶኝ የገባው ወይም ቀብጬ መጨፈር አምሮኝ መጠጣት አምሮኝ የቡና ቤት ህይወትን መርጬ ሌላውን ስራ ጣልቼ ያኛው ይሄ የቡና ቤት ስራ ወድጄ የገባው ሰው የሚመስለው በጣም ነው ማፍሮ። ጠዋት አድሬ ጠዋት ስመጣ በጣም አፍራለሁ። አንዳንዶችም ደግሞ ያውቁታል። መንገድ ላይ እንደዚህ ድንገት እንኳን ረፍዶብኝ ሲሄድ ወይ እንደ አጋጣሚ ወንዶች ምናምን ካዩኝ። ጅራሬ ምናምን እንደዚህ ብሎ ይሳደባሉ። እንዴት ነበር ምንድን ነው ምናምን ይላሉ እና እኔ በጣም አፍራለሁ እንደዚህ ሲሉ ስቅቅላለሁ። እንደዚህ እንዳይሉኝ እንዳያገኙኝ እያልኩ ካደርኩበት ቦታ ሌሊት ተነስቼ ሰው በደንብ ሳይወጣው ተመልሼ ወደ ነበርኩበት ሆቴል እመለሳለሁ። ማለት ሳያዩኝ አይተውኝ እንደዚህ ችኩ ቢዝነስ ሰራተኛ ናት፣ ሴተኛ ዳሪ ናት፣ ቡና ቤት ሰራተኛ ናት የሚያቋሽሹኝ የሚጣሉኝ ይመስለኛል። እንደዚህ ስለሚመስለኝ ሰው እንዳያይኝ እየሸሸ በቃ እየተደበቅኩኝ ወይ ደግሞ ማታ ሱሪ ለብሽ ከሆነ ጠዋት ስመለስ ድንገት እንኳን ከረፈደብኝ በቦርሳ ልብስ ይዤ ሄድና ልክ ማታ የለበስኩትን ሱሪ ምናምን አውላ ልቃለሁ። የተኳልኩትን ኩል ምናምን ተጣጠባለሁ። ሌላ ሰው መስዬ እንደ ማንኛውም ሰው ሆኜ ቦርሳ ይዤ ጠዋት እወጣለሁ። ቀን ከሆቴል ተኝቼ እውላለሁ። በተአምር ቀን አልወጣም። ራሴን መርሳት እፈልጋለሁ። ምንም ነገር እንዳላስታውስ እጠጣለሁ። ወደኋላ ኋላ እንዳልመለስ የያዝኩትን ብቻ መቀጠል አለብኝ። ሌላ ነገር ማስታወስ የለብኝም። ካስታወስኩ ያበሳጭኛል። ቢራ ከመጠን በላይ ነው የምጠጣው። ግን እንደዚህ ሳክሬ ምናምን ቢዝነስ አልሄድም። እኔም ሳክሬ እንኳን ልሂድ ብል ጓደኞች ራሱ አያስሄዱኝም። ወይ ደግሞ ያለ ኮንዶም ነው። እዚህ እንደፈለገ አድርጎሽ ይላክሻ ብለው ይከለከሉኛል። ወስደው ያስተኙኛል። እዚ ሴቶች ቤት እተኛለሁ። የሆነች ልጅ ጋር ደግሞ ተቀራረብንና በጣም ተቅማለች፣ እሷ ታጨሳለች። እኔ እንሂድ ብላ ነው ይዛኝ የምትሄደው። ጫት ቤት እንገባለን። ለእይታም ዝም ብለሽ ሰውም ዝም ላቆጫለች እንዳይሉሽ ምንም አታውቅም ብለው ምንም እንደማያውቅ አድርገው እንዳያስቡሽ ፋር አላለ መምሰል ለሙድ ዝም ብለሽ ጫት ያዥት ትለኛለች። ቀሜ ስለማለቅ ስትሰጣኝ ዝም ብዬ እኝክ እያረኩ እበለዋለሁ፣ እንደ እንጀራ ማለት ነው። እሷ ብዙ ቅማ ማለት ነው፣ እኔ ትንሽ ትንሽ እንጂ ብላ የሰጠችኝ በቃ ያሳብደኛል። ከዛ በኋላ በቃ ምንም ነገር ደግ ነው የምሆነው፣ ምንም የነበሩ ነገሮችን ሁሉ እረሳለሁ። ከዛ እንደዚህ ማካለ እንዴ ጫት እኮ ጥሩ ነው ለካ ማለት ጀመርኩኝ። ለጓደኛ ማለት ነው። ሁሉንም ጥሪያቸው ሴቶቹን ሰብስቢያቸው እና ተሰብስበን እንጠጣ ክብ ሰርተን መሀል ላይ ቁጭ ብላ እንጠጣለን። እየተሳሳቀ ይዛን በቃ ደስ ይለኛል። ምንም ነገር ወደኋላ አላስብም። ወንዶቹ ይኔ እንደዛ ሲሆን በጣም ደስ ይላቸዋል። ሳልቅም ጣጭ ከሚሉኝ ል በቀሚ በ ያላሰብኩት ሰው ሁሉ ነው የማያውቀው ሰው ሁሉ ጋብዘኛል። ይሆነ ምን አይነት ነገር እንደሚያዩብኝ አላቅም ደስተኛ ነው መሆኑ አልከፈም መሳቅ ነው እጨፍራለሁ ቀውጢ ነው የማደርገው ቤቱን ደስ ይላቸዋል እዚያም ጎትተው እዚያም ጎትተው ይጋብሱኛል ጠግብ እስከምሉ ያጠጡኛል እዛ እየጠጣን ቢዝነስ ከመጣ አንሄድም በቃ የራስ ጉዳይ ጉዳይ ይህን በቃ የሆነ የሌለ ነገር እንናገራቸዋለን ሰዎቹን እራሱ ማለት ነው እየተንገዳገድኩ ገብቼ ተኛለሁ ከዛ ሲነጋ ይጫጫናኛል ጠዋት እንደዚህ ጣጥቼ ቅሜ ምናምን ካደርኩ ስለሚጫጫ ነኝ፣ አሁንም በእናትሽ የትላንትናው ቦታ ይዘሽኝ ይጂ እላታለሁ። እንዲያልኩ ጓደኛዬ ይዛቸዋት እንዳትሄዱ ብለዋል ትከለከላለች። ያችኛዋን ከእሷ ጋር ከገጠመች ትበላሽ ያለሽ ምናምን ትለኛለች። እና እሷ ጓደኛዬ ሳታየኝ ነው እየተደበኩ ያችኛዋን ልጅ ይዘሽኝ ይጂ እምላት። አንዳንድ ጊዜ ሁለተኛ እንዳትይጂ ስራ በስነ ስርዓት ስርዓት ይዘሽ ስራሽን የምትሰሪ ከሆነ ከወንዶች ጋር የሄድኩበትን ቀን ትቆጥራለች እሷ። ለምንድን ነው ለምንድን ነው የማሰሪው? እዚህ ጋር ስምሽ መጥፋቱ አልቀረ መሰደብሽ አልቀረ፣ ለምንድን ነው እንደዚህ የምትንዘላዘይው ትለኛለች። ከዛ በቃ ታይኝ እኔ ኮ ከሰዎቹ ጋር ሄጄ ይልቅ ብር ከማገኝ ይልቅ እንደዚህ በነፃነት መኖሩ ለእኔ ደስ ይለኛላታል። ይሄ ህይወት ነፃነት አይደለም ታይ፣ መጨረሻ ላይ የሆነ ነገር ገንዘብ መያዝ አለብሽ ትለኛለች። እንደዚህ ስትለኝ ደግሞ የእሷን ምክር ሰማና አሁንም እሄዳለሁ ቢዝነስ መስራት እመለሳለሁ፣ እንጂ በየቀኑ ዝም ብዬ አብ ከወንድ ጋር ዝም በየቀኑ አልወጣም። ለምን ጎሎብኝ እላለሁ። ምንም እንደጎደለብኝ አይሰማኝም ስቅም